ግን አንዳንዴ እውነቴን ነው፣ ግርም የሚለኝ ነገር አለ። እኛ ኢትዮጵያውያን ስደተኞች ስንባል የመጣንበትን አላማችንን እየረሳን ይመስለኛል አንዳንዴ የሳስበው ማለት ነው። እና ይህ ሁሉ ለምን እንደሚያስፈልግ አላውቅም። እውነቴን ነው፣ ሰው መግደል ፎይ ማን ይቅርታ እሰይ የሚያስብል የሚመስለን ልጆች አለን። በጣም ተሳስተናል። አሰላሙ አሌይኩም የራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና እየተካባራችሁ የቻናል ቤተሰቦች ሁላችሁንም ሰላም ሰላም ብያለው። በያላችሁበት ያላት ሰላም ታናዝነት አይላችሁ ለማለት ወዳለው። ውድ የቻናል ቤተሰቦች ለቻናሉ አዲስ ሲሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቻናሉን ተቀላቀሉ። ነባር ቤተሰቦቼ ቪዲዮ ላይክ፣ ሸር በማድረግ እንግዲህ አበረታችሁኝ። ዛሬ ይዤላችሁ የመጣሁት እንግዲህ አዲስ ነገር አለ። ማለትም እንግዲህ ሁል ጊዜ እኛ ኢትዮጵያውያኖች ስንባል ከስህተታችን እየታረምን አይደለም። እውነቴን ነው እና ሁሉም በሚባል አይደለም፣ አንዳንዶቻችን፣ እውነቴን ነው የመጣንበትን ነገር እየረሳን ይመስለኛል ማለት ነው። እንግዲህ በነገራችን ላይ ስደት ስንመጣ ስደት የተሰደርነው ለምን እንደሆነ አንዳንዶቻችን እያወቅን አይደለም ይመስለኛልና፣ አንድ ሰው ከእናት ከአባቱ ልጆችም ያላችሁ ከልጆቻችሁ ከቤተሰብ ተነጥለን የምንመጣበት እንግዲህ ኑሮን ለማሸነፍ ነው እንጂ ሰውን ለመግደል አይደለም። እዚህ ጋር ግን አንዳንድ ጥጋበኞች እየመጡ በሚያደርጉት ድርጊት የሚሰራው የስራ ሰው የሆነውንም ሰው አብሮ እየተጎዳና እየጎዱት ይገኛሉ። ግን ለምን እስከ መቼ የሚለው እውነቴ ነው፣ ለእኔ ጥያቄ ነው ማለት ነው። ለእኔ ጥያቄ ነው፣ ለእናንተም እንደዛው ይመስለኛል። እንግዲህ በሰባት ኢትዮጵያዊ ዜጎች ላይ የሳውዲ መንግስት እንግዲህ የሞት ግድያ ማለት የሞት ፍርድ ይቅርታ፣ የሞት ፍርድ ተፈርዶባቸዋል፣ ማለት ነው። ሰባት ኢትዮጵያውያን ታብኒሉ ላይ እንደምታዩት እነዚህ ሁለቱ አንድን ህንዳዊ ዜጋ ገድለው በቁጥጥር ስር ውለዋል። ወዳው ነው አንደኛው። ይሄኛው የምታዩት አሰሩን ገድሎ ሊሰወር ሲል በቁጥጥር ስር ውሏል። እነኚህን ጨምሮ እህን እንግዲህ የምታዋቸውንና ሌሎችንም ጨምሮ በአጠቃላይ በሰባት ኢትዮጵያዊ ዜጎች ላይ የሳውዲ መንግስት የሞት ፍርድ ፈርዷል ማለት ነው። ስለዚህ አንዳንዴ ለመፍረድ አስቸጋሪ ነው፣ እውነቴን ነው። አሁን ይሄ የኛው ልጅ አሰሩን የገደለው ልጅ ያው እንግዲህ እንደምታውቁት እንደው ኋላ ላይ እንደው ገረፍ ለማረግ ደረግ ያክል ነው እንጂ ወደኋላ ቪዲዮ ሰርተንበታል። አሰሪው ሰባት ሺ ማለት የሰባት ወር ደሞዝ ስለቀማው ይሄንን ሊፈጽም ችሏል ማለት ነው። ማድረግ አልነበረበትም። በእርግጥ ከባድ ነው። በዚህ ሀገር ላይ እንኳን የሰባት ወር ደሞዝ እንደዛ በአፋችሁ በጥንብራችሁ ተደብታችሁ የሰራችሁትን እንኳን የሰባት ወር ደሞዝ ይቅርና በነገራችን ላይ የአስራ አምስት ቀንም ይቆጫል ማለት ነው። በተለይ የወንዶች ስራ በፀሐይ በብርዱ እየተከራተቱ የሰሩትን ግን በልጁ የፈረድኩትን ለምን መሰላችሁ? አንድ ወር ሰራችሁ አይደል? ሁለተኛ ደግማችሁ የሁለት ወር ደግሞ ስኖባቸው፣ ሶስተኛ ስትጀምሩ ጥላችሁ መሄድ ነው በቃ። ምክንያቱም ቢቀር ይሻላል። አሁን ይሄ ልጅ ከብሩም ከህይወቱም አልሆነ፣ ብሩን የለፋበትንም ተበልቶ በገዛ በለፋበት ደግሞ ህይወቱን ማጣት ድረስ ይኸው ደረሰ። አስባችሁታል። እንግዲህ አጣ ጣንጣ ነው አስሪውን የገደለው ማለት ነው። ይሄንን ደግሞ እንግዲህ መረጃ የሌለው ነገር ስለሆነ ያው የሱ በመግደሉ ምንም ጥርጥር የለ፣ ገድሏል፣ መረጃ አያስፈልገውም። ደሞዙን ለመከልከሉ ግን ይሄ ይሄ ልጅ መረጃ የለውም። ምክንያቱም በተለይ ህገወጥ የሆናቸው ልጆች ምንም አይነት መረጃ ብታቀርቡ ተሰሚነት አይኖራችሁም። እና የቃማ ያላችሁ መኖሪያ ፍቃድ ያላችሁ እንኳን በቃ በጉልበት ሳይሆን የሀገሪቷ ህግና ደንብ በሚፈቅደው መሰረት ወደ ህግ ብትሄዱ የለፋችሁበትን ወይም በቃ የደከማችሁበትን ነገር በሰላም ታገኛላችሁ። በመፋጠር ሳይሆን ማለት ነው። እና ውድ ሀገሬ ልጆች አሰሪያዎቻችሁ ላይ እንደው ደሞዝ በቃ ከወር ካለፈ ሁለተኛ ወራችሁ ላይ ስጨርሱ ያንን ቢያንስ እንኳን የወሩን ካልሰጧችሁ የሁለት ወሩን ባያጠናቅቁ ሶስተኛ ወር መጀመር ራሱ የለባችሁም። አሁን ይሄ በጣም ተሳስቷል። ሰባት ወር ማለት እኮ ሰባት ቀን መስሎት ነው እንደ ልጁ ያን ያክል ራሱ ይሁ፣ እንግዲህ ብዙዎቻችሁ አምልጧል በየመን ገብቷል ልሰይ ምናምን ስትሉ ነበረ በሰ ሁሉ ህግ ቀልድ እና ቀልድ የለም። በቁጥጥር ስር ሯለ ያው ልጁ በቃ አምልጧል። ግማሾቻችሁ ስ የምትሏላችሁ ግማሾቻችሁ ምን በቃ ብዙ አስተያየት አለ በሶሻል ሚዲያ ሰፈር እና ለእንደዚህ ተዳርጓል ማለት ነው። ሲቀጥል እንግዲህ እኛ ኢትዮጵያውያኖች ለምን እንደተሰደድን አንዳንዴ እያወቅን አይመስለኝም። እና የመጣንበትን አላማ ባንረሳ ጥሩ ይሆናል። እንግዲህ በጣም የምር የእውነት ነው አንዳንዴ ስናስበው አላማችንን ወደኋላ ኋላ እየተው ነው ይመስለኛል። እና እስኪ የመጣንበትን እንወቅ፣ ለምን እንደመጣን ለምን እንደተሰደድን። መቼም አንድ ሰው ሲሰደድ ሞልቶሎት ደልቶት አይደለም፣ ኑሮን ለማሸነፍ ነው የምንሰደደው። ይሄ ባለበት ሰዓት ደግሞ ሌላ ሌላ ውጥንቅጥ ነገሮች ውስጥ ገብተን ህይወታችንን እኛ አትተን እኛም ተጎድተን ቤተሰቦቻችንን ከምናሳዝን እስኪ ቆም ብለን ብናስብ ጥሩ ይመስለኛል ማለት ነው። እንግዲህ በጣም ከባድ ነው። ያው እንግዲህ ታውቃላችሁ፣ በሳውዲ ህግ ቀልድና ቀልድ የለም። ይሄን ብዙ ጊዜ ተደጋግሞ እያመን የምንናገራቸው ነው። እንግዲህ ሰባት ኢትዮጵያውያኖች እንግዲህ እንዳልኳቸው የሞት ፍርድ ተፈርዶባቸዋል። እጅጉን ያሳዝናል። እባካችሁ ቤተሰቦች ከዚህ ከዚህ ሁሉ ተሰወሩ። እባካችሁ ጥንቃቄ አድርጉ። እንግዲህ ህንዳዊውን የገደሉት እነኚህ ደግሞ ምታቸው ታምኒል ላይ ሁለት እነዚህ በጥቅማጥቅም ነው እየተገዳደሉት በጥቅማጥቅም ነው ይችን ውሃዋን ማለትም አረቂዋን ማለት ነው እና በእሷ ነው የተገዳደሉት ይሄ ልጅ አብሯቸው እነዛ የኛ ኢትዮጵያውያኖች ለነሱ ለሱ ተረካቢ ነው እሱ እኔ ወደት እንደሚያስረክብ ባላቅም ከዛ በኋላ እንግዲህ በጥቅማጥቅም ነው በነገራችን ላይ ተጣልተው የገደሉት ማለት ነው እና ይሄ ሁሉ ስለምን ይሆናል? እዚህ ሀገር ማለት እኮ ሳውዲ አረቢያ ሀገር እኮ እየተከበረ ሀገር የነአማ ሀገር ነው። እና ስለዚህ አርሲ ኩርሲዬ በቃ ነገር የምትሸጡበት ሳይሆን እዚህ ሀገር ድን የሌላችሁ ድን የምትይዙበት የአላህን መንገድ የማታውቁ የአላህን መንገድ የምትይዙበት እውነት ነው። ሳውዲ አረቢያ ማለት ማለት ነው ሰርተን ብር ማገኛችን ብቻ ሳይሆን የእውቀትም ገበያችን ነው። በቃ ስለ ሃይማኖት ያልገባን ልጆች ራሱ ወላሂ ይሄንን የምንረዳበት ሀገር ነው ማለት ነው። እውነት ነው። ሀገራችን ምንም ስለ ሃይማኖት ብቻ ሃይማኖት በቃ ሙስሊም ነኝ ብቻ ብለን ስለ ሙስሊምናው ያልገባን ልጆች ሙስሊም የሚከላከላቸውን በቃ በእስልምናችን የሚከለከሉ ነገሮችን የማናውቅ ልኖር እንችላለን። እና እዚህ ግን እነሱ እነሱን እያወቅን ነው ማለት ነው። ስለዚህ የዚህ የዚህ ሀገር ነው እንጂ ሳውዲ አረቢያ ዝም ብሎ አርኪ ምልኪ በቃ ነገሮች የሚሰሩበት አገር አይደለም። በቃ እውነት ይህ ነው። አንዳንዴ ቆም ብላችሁ አስቡ። እንዲህ ኢትዮጵያ እንደ ኢትዮጵያ ህግ አይምሰላችሁ፣ እዚህ ሀገር ቀልድ የለም። ስለዚህ አንዳንዶቻችሁ የሀገሪቷን ህግና ደንብ ጠንቅቃችሁ እያወቃችሁ ለምን እንደሚያቀዣቀዣችሁ አላቅም። እውነት ይህ ነው ወላሂ። እና ውድ ቤተሰቦች እንግዲህ ይሄ ቪዲዮ መቼ እንደሚለቀቅ አላቅም አዲስ ነው የተለቀቀው፣ እንደተለቀቀው ቪዲዮን እየሰራው ያለው እየቀረጽኩት ማለት ነው። መቼ እንደሚለቀቅ ባላቅም እንግዲህ እንግዲህ ያው አንዳንድ ከስራ ጋር ስትሆኑ ቪዲዮዎችን ሰርታችሁ ተምኔ ላለ ኤዲት የሚደረግ ናም ነገር አለ። ሱሱን ሳተዘጋጁ ስለማይለቀቁ እንግዲህ መቼ እንደሚለቀቅ ባላቅም፣ እንግዲህ ግን ትኩስ መረጃ ነው አዲስ ነው እባካችሁ ውድ ሀገሬ ልጆች ከመጥፎ ነገር ተጠበቁ፣ ተጠንቀቁ። የመጣችሁበትን አላማ አትርሱ። ለምን እንደመጣን እወቁ፣ እንወቅ የተሰደር ነው ድልቶን አይደለም፣ ሞልቶልን አይደለም፣ ተቸግረን ነው። ኑሮን ለማሸነፍ ነው የመጣ ነው። እዚህ ሰው ለመግደል አይደለም፣ ለመገዳደል አይደለም። እንዲህ አላ ካሌላችሁ እኮ ማለት ነው። ሶሻል ሚዲያ ለጥሩ ነገር ብትጠቀሙ ጥሩ ነበረ። ግን አንዳንዶቻችሁ ዝም ብላችሁ በቃ ለምን እንደሆነ ባላቅም በቃ ለምን እንደዚህ እንደምትሆነው አይገባኝም። ዛሬ እኮ ሶሻል ሚዲያ ያላወቅነውን እያሳወቀን፣ እውነቴን ነው በቃ፣ ብዙ ነገር ታገኛላችሁ። ይህ ትምህርት ቤት ያክ ነው። ትምህርት ቤት እንኳን ሄዳችሁ ቤተሰቦቻችሁ ልክኋችሁ እኮ ማለት ነው። እንደዚህ በኦንላይን ላይ እንኳን የምታውቁትን ያክል እውቀት፣ ግንዛቤ አይኖራችሁ። ምሳሌ መቅርታ፣ ዛሬ ሁሉም ነገር ረቅቋልና በሚዲያ ብዙ ነገር ትማራላችሁ። በሚዲያ ባያችሁት፣ በሰማችሁት፣ በተማራችሁት ከድርጊታችሁ ልትቆጠቡ ይገባል። እንደ ሰው ካሰባችሁ፣ እንደ ሰው ካሰብን ማለት ነው። እና ይህን ይመስላሉ ቤተሰቦች። እንግዲህ ቤተሰቦቻቸውንም አላህ እንደው በቃ ይድረስላቸው። በቃ እውነት ይህ ነው። እናትና አባት መቼም መከረኛ እናትና አባት፣ እንደዚህ ሆኖ ሲባል ባዘናቸው አይቀርም። ምን ነው ወልደዋላ ይህን ደግሞ የምታውቁት እንግዲህ ወንዶችም ከሆናችሁ አባትነትን መሆን ሲመጣ አባትነት ሆናችሁ ስታዩት፣ ሴትም ከሆንሽ ደግሞ እናትነት እንዴት እንደሆነ ስታቂ የዛን ጊዜ የቤተሰብ ትርጉሙ ይገባሻል ይገባሃል ማለት ነው እና ውድ ቤተሰቦቼ በጣም ከባድ ነው በቃ እንዲው ብናስብ ትንሽ ቆም ብለን ብናስብ ጥሩ ነው። እኛ ኢትዮጵያውያን ስንባል ወዴት ወዴት እየሄድን እንደሆነ እየገባኝም አይደለም። አላሁ ተዓላ እንግዲህ ጥሩ ነገር ያሰራን ከጥሩ ሰው ጋር ያውለን ነው። እንግዲህ አላሁ ተዓላ ሸይጣን ያዝልን። ወደ ቤተሰቦች በጣም ከባድ ነው። ምንም ለማለት እንግዲህ አልችለም። ሌላ ማለት እንዳለብኝም ባላውቅም ወደ ቤተሰቦች እንግዲህ፣ ቻናሉን ላይክ፣ ሰብስክራይብ፣ ሼር አድርጉት። ወቶ ተመቅረት አላሁ ተዓላ ይጠብቃችሁ። ኸይር ያሰራን፣ ኸይር ያስመክረን ለማለት እወዳለሁ። ቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።